ጊፋታ ለወላይታ የዘመን መለወጫ እንኳን በሰላም አደረሳችሁ። በደንቨር የምትገኙ ወላይታዎች፣ እንዲሁም የወላይታ ወዳጆች በዩናይትድ ስቴትስ፣ በኢትዮጵያ፣ በተለያዩ ዓለማት ያላችሁ እንኳን ለአዲሱ ዓመት ለ2018 ጊፋታ ዮ ጊፋታ ዮ ኩባካ

እንኳን አደረሳችሁ የምላቸው ወገኖቼ፣ ዘመዶቼ፣ ካሰች ከበደን እናቷን፣ በለጠች በሌ እህቴን፣ አረጋሽ ደበላ፣ ታምራት ወጋሶን፣ እህቴን ባለቤት፣ መላውን ቤተሰብ አጠቃላይ እንኳን ለጊፋታ በዓል አደረሳችሁ እላለሁ። እኔ ስሜ አረጋሽ ደበላ እባላለሁ። እንኳን ለብርሃነ መስቀሉ እንዲሁም ለጊፋታ በዓል መላው የእስና ማህበረሰብ በሙሉ እንኳን አደረሳችሁ። ቤተሰቦቻችን፣ የድቦቻችን ቤት ያሉት በዚህ በውጭ አገርም ያሉት በሙሉ እንኳን አደረሳችሁ። ለዚህ ታላቅ እንኳን አደረሳችሁ። ይህ ጊፋታ በዓል ደስ ይለናል። አገራችን የወላይታ በዓል ደስ ይለናል። እግዚአብሔር በዚህ በባዕድ አገር እኛን ሰው ያደረገ፣ ክብር ሁሉ ለኢየሱስ ይሁን። እግዚአብሔር በዙፋኑ ከፍ ይበል። ሁላችንም በዚህ ምድር ላይ ሰው ያደረገኝ እግዚአብሔር ነው። እግዚአብሔርን እናመሰግናለን። ክብር ለኢየሱስ ይሁን። ሰዎች ጋልቻ ይባላለሁ። ከደንቨር ኮሎራዶ እንኳን የጊፋታ በዓል አደረሳችሁ። መላው የኢትዮጵያ ሕዝብና መላው የወላይታ ሕዝብ እንኳን በሰላም አደረሳችሁ።

የጊፋታ በዓል በሰላም ሰል አደረሳችሁ። እኛ በዴንቨርና አካባቢው የምንገኘው ወላይታ ተወላጆች ሁሌ እንደዚሁ በድምቀት የጊፋታ በዓል እናከብሯለን እና እንኳን ለመላው የወላይታ ተወላጆች በሰላም ለዚህ ጊፋታ በዓል አደረሳችሁ እላለሁ። ቴንኪው

በደንቨር ኮሎራዶ አሜሪካ በሚገኙ የማህበረሰብ ስም ክቱር ሰላምታን አቀርብላችኋለሁ ይህ አዲሱ አመት 2018 ለወላይታ ህዝብ ለወላይታ ማህበረሰብ የደስታ የፍቅር የልማት የመለወጥ የመከባበር የመተባበር አመት እንዲሆንላችሁ እኔና በማህበረሰቡ ስም በድጋሚ የማክበር ሰላምታዬን አቀርባል። ጊፋታ ማለት በባህላችን የመካፈል የመከፋፈል፣ ያለን ለሌሎች የምናካፍልበት ለተቸገሩት ካለን የምናካፍልበት ዓመት እንዲሆን ይመኛሉ። እንዲሁም ይህ በዓል እንደዚሁ እንዳይቀር እናንተ ወንድሞችና እህቶቼ ይህ ዮዮ ግፋታ በዩኔስኮ ደረጃ ተመዝግቦ በማይዳሰስ ቅርስ እንዲቀመጥ ለምታደርጉት መሯራት እኛ እዚሁ የምንገኝ አሜሪካ የምንገኝ ወንድሞቻችን ከጎናችሁ የምንሰለፍ መሆናችን ለማረጋገጥ እወዳለሁ። እንዲሁም የሚቀጥለው ዓመት ሁላችንም እግዚአብሔር ሳይለየን በሰላም በደስታ እንዲያሻግረን ለእኛም በኢትዮጵያ አገራችን ሰላም እንዲሰጥ እኛም አገራችን ወላይታም ላ ኢትዮጵያ አድጎ ለምቶ እንዲገኝ ከእናንተ ጎን ሆነን በጸሎት እናግዛችኋለን። አሁን ደግሞ እዚህ ያለን ማህበረሰብ በዛሬው ቀን ይህን ቶሎ ጊፋታ አንድ ላይ በመብላት በመጠጣት ወንድሞቻችን እህቶቻችን ያቀረቡልን ምግብ የምግብ አይነት ጥሬ ስጋ እየበላን፣ ሙቾ ባጭራ እየበላን እንዲሁም ከለስላሳ መጠጃ አንስቶ እስከ ኃይለኛ መጠጥ እስከሚያሰናክል መጠጥ ድረስ እየጠጣን እየተደሰትን በከበሮ በሌልታ በጭፈራ በዲንክ በጫጫዛያ እንደዙም በከበሮ እየተደሰትን እያከበርን እንገኛለን ለእናንተም መልካም ምኞት እያስተላለፍን እግዚአብሔር ይባርካችሁ፣ እግዚአብሔር እድሜያችሁን ይባርክ። እኛም እንጸልያለን፣ እናንተም ለእኛ ጸልዩልን። ከጎናችሁ እንስገለፋለን። ጌታ ይባርካችሁ ይላሉ። እኔ ታካ ሳሞ ከአሜሪካ ደንቨር ኮሎራዶ ክርስትና ሃይማኖት ጊፋታ ይሁን ላይታሳ ይታ ላመ ባለ ያን ነጊሶታየ ጊፋታ በንጆመን አይብነና ገሪባ በድሮ ጊዜ በዛን ዘመን አባቶቻችን ባለማወቅ ከአመት ወደ አመት ያሻገረን አምላክ ብለው ለተለያየ አምላክ አምልኮ ምስጋና ያደርሱ ነበር። ይሄ ነበር ያ ግን ለጊፋታ ሳይሆን

አሳየው በያ ባህል ያ ሀሳየው ላ ጎን ባህላ ዱስ አይነት አለበለዚያማ ሰው ሁሉ ሰው ነው። ሰውን የፈጠረ እግዚአብሔር ነው። ነገር ግን አንዱን ወላይታ፣ አንዱን አማራ፣ አንዱን ደግሞ ኦሮሞ፣ አንዱን ሲዳማ ያደረገው የምንናገረው ቋንቋ፣ የምናከብረው በዓል፣ የምንበላው የምግብ አይነት፣ ባህላችን ዳንሳችን፣ ይሄ ይለየናል። አሁን የለበስነው ልብስ ይለየናል። አይደለም እንዴ? ስለዚህ እኛ የራሳችን የሆነ ማንነትን ብናከብረው፣ ብናደንቀው፣ ብናመግሰው ምንም አይነት ኃጢአት የለም። ይሄ ዘረኝነትም አይደለም። ስለዚህ እኛ ከዘረኝነት ነፃ የወጣን፣ ከሃይማኖት ልዩነት ነፃ የወጣን ነገር ግን አንድ ወላይታ የሆንን አብረን ይህን የዘመን መለወጫ የጊፋታን በዓል የምናከብርነን።